እኔ እኔ አሁን ገባሁ ገና ማለት ነው። እና ጌምም የሆነ ፕሮግራም ይቅርታ፣ እንትን አንድ ሰው አስገብታችሁ ተጫወተች፣ ግን አንድ ገር መውጣ እኔ እንጃ፣ እኔ ገና ገባሁ ገና ሰው ራሱ አልገባው። እሺ ግን በቃ ካላችሁ ተጫወት፣ እንትን ሰውም ገና አልገባም፣ ሰላምም አላልኳቸውም ሁላችሁም ታባርግ ስ ናቸው ታብታብ እያደረጋችሁ እያደረጋችሁ ማለት ነው እንዴት ነሽ ሰላም ነው ንኪ አመሰግናለሁ ወይዬ ፑሽፑሽ አድርጉ እንዳታሳፍሩ እኔ ወንድማችሁ ማፈር የለ ቅድስቴ አንቺ አንቺ ወንሽ እንትን ምን ልበልሽ አንቺ አንቺን መልስ አልሰጭም እንዴ ምን ብዬሽ ነበረ ሆነ አልጣውኩ አንቺ እኔ ለአንቺ እንትን አልጣውኩ ምንድን ነው ምን ብዬ ልስደብሽ የለም ደህና ነኝ ጦጣ በላት አረ ጦጣ ጦጣ ጦጣ ጭራት እኮ እንትናት ምንድን ነው ምሰሶ አንቺ ምስታሶ ትሪክ መቴን የበላሽው ታብታ ባርጉ ጋይስ

ሰባሰባ መሰላችሁ ተቋጣሪ ነው እንዲነጋ ያለው። አሁን ቅጣት ጻፉ። ቅጣትም አለው ታዲያ ምንድነው? ትሪፕል እንኳን መሙላት ያቅታችኋል። እንዲ አንዳንድ አበባ አንዳንድ ይህን ያህል ድሀ ነው

በአራት ሺህ እየተመራው ነው ባይዘ ወይ ልንገርህ፣ ቅጣት አምስት ሺህ ነበረ። ያው አልሞላ ማለ አምስት ሺህ አለም። ኧረ ተው አምስት ሺህ ወይ በግድ ጎትታችሁ አስገብታችሁ ና ተቀጣሽ። ምን ልቀጣ? ምን አይነት አንድ ተጫውተህ ትውጣለህ ተባብለን እኮ ነው። ከዛ በአንድ አርገ ነው፣ ሁላችን በአንድ አርገ ነው። እሺ፣ እዚሁ ሆኜ የሆነ ነገር ማለት ካለብኝ ንገረኝ። የሚገርም ዘፈን ከፍተሽ ደንሳለህ፣ ለሁለታችሁ። አረ ዳንስ ዳንስ አልወድም። እሺ፣ ሁለተኛ ተዛዝ ስንት ኩሻብ?

የቤቱ ብርቅዬ አንድ ሰው ነው። እንደ ታፕ ታፕ የሚያደርገው አረ ጋይስ ታፕ ታፕ አርጉ ምን እግር የበላ መቶ ምናምን አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የእኔ ቤተሰቦች ሀቢባ ቤተሰቦች እንዴት ናችሁ? አልሀምዱልላህ ደህና ነኝ እና ሰብስክራይብ ለምታደርጉኝ ወይ ለምታበረታቱ ሁሉ ከልባ አመሰግናለሁ አሁንም አበረታቱኝ ሰብስክራይብ አድጋችሁ የደወል ምልክትን ተጫኑ እንዴት እንዴት አድርጋችሁ ሰብስክራይብ እንደምታደርጉ ኦኬ አሁን እንዳሳያችሁ የቀይዋን እቃይታለች ቀይ ማለች የሰብስክራይብ የምትል በእንግሊዝ ከዛ፣ እሷን ቀይዋ እንደዚህ በጣታችሁ አንዴ እንግዲህ አድርጋላችሁ። ከዛ ደወል ምልክቷን ስትጫኗት ኦል እሚላለን ላይክ ደግሞ ከተር ላይ እያለችው እንደዚህ ያው አውራ ጣት እሷን ትጫናችሁ። ላይክ ማደግ ነው። በጣም ቀላል እና በጣም ቀላል። አሁን እዚህ ጋር ነው ማለት ነው።